የተባበሩት አረብ ኤሚሬትስ ኢኮኖሚዋ በነዳጅ ላይ ጥገኛ ከመሆን እንዲላቀቅና ከካርበን ልቀት የጸዳ ኢኮኖሚ ለመፍጠርም የወርቅ ንግድ አንደኛው ተመራጭ ሆኗል። በዚህም የተነሳ በሱዳን ብቻ ሳይሆን በተለያዩ ከሰሃራ በታች ባሉ ሀገራት የሚፈጠሩ አለመግባባቶች ለሀገሪቷ የወርቅ አቅርቦት መጨመር ከፍተኛውን አስተዋጽኦ ያደርጋል። አሁን ላይ የተባበሩት አረብ ኤሚሬትስ የወርቅ ንግድ በስፋት ከሚካሄድባቸው ሀገራት አንዷ መሆን ይችላለች። ከሳዑዲና ኢራን በመቅደብ በቀይ ባህር ላይ የበላይነት እንዲኖራትም ትፈልጋለች። ለዚህ መሳካት ደግሞ ሱዳን ወሳኝ ሀገር ሆና ተገኝታለች። ለዛም ነው በሐሚቲ ለሚመራው ለፈጥኖ ደራሽ ቡድን ከፍተኛ ድጋፍ የሚታደርገው ሲሉ ተንታኞች ይገልጻሉ። የተባበሩት አረሚሬትሶች አሁን ብቻ ሳይሆን ከዚህ ቀደም በነበሩ ውጊያዎች ላይም ከፈጥኖ ደራሽ ኃይሉ ጎን ተሰልፈዋል። የግብፁ ፕሬዝዳንት አብዱል ፈታ አልሲሲ ደግሞ በአልቡርሃን የሚመራው የመከላከያ ሰራዊቱ ደጋፊ ናቸው። ይህ የሀገሪቱ ይፋዊ ጦርም ግብጽ ጦር ጋር ታሪካዊ ግንኙነት አለው። ግብጽ ከሱዳን ጋር በረሃውን በመከተል የምትጋራው ረጅም ድንበር ስላለ ቀጠናው ሰላም እንዲሆን ትፈልጋለች። ግን ደግሞ ከእነሱ እሳቤ ጋር የሚሄድ አመራር መሆን ይኖርበታል። በተለይም ደግሞ ሀገሪቱ ኢኮኖሚያዊ ቀውስ እያጋጠማት ስለሚገኝ በወርቅ ንግድ በኩል ከሱዳን ጋር ያላትን ግንኙነት ማጠናከር ትፈልጋለች። በቅርቡ እንደውም የወርቅ ንግድን የሚያበረታቱ ፖሊሲዎች በመስደቅ ላይ ይገኛሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።